በስማ አብ መንፈስ ቅዱስ ሳህዱ አምላክ አሜን። በመድሎ ዓለም የምትገኙ የእግዚአብሔር ልጆች እንደያላችሁበት ሰዓት አቆጣጠር ሰላምታዬ ከወዲሁ ለሁላችሁም ይድረሳችሁ። የድንግል ማርያም በረከትና ርዴትም ይደርባችሁ። በርዕሱ እንዳያችሁት ጻድቅ በእምነት በሕይወት ይኖራል በሚል ርዕስ ባለፈው እሁድ በቤተ ክርስቲያን የተሰበከ ስብከት ነው። እንደምታውቁት በዘመናችን እምነታችን የተፈተነበት እጅግ ፈተና የበዛበት ዘመን እንደሆነ ሁላችን እናውቃለን። ፈተናዎች ቢበዙም እምነት ያድናልና በዚህ እምነት ውስጥ ሆነን ሁላችንም ተስፋውን፣ በረከቱን፣ ደህንነቱን እንድናገኝ አምላካችን እግዚአብሔር ይርዳን። እንግዲህ ይህንን ትምህርት ለማዳረስ በፌስቡክ እና በዩቱብ ላይ የለቀቅነው በመሆኑ ሁላችሁም ያንን ለህዝቡ እንድታዳርሱልን ከአክብሮት ጋር እንጠይቃለን። እግዚአብሔር ሰላማችንን ያብዛልን። ጸጋ፣ በረከት፣ ቸርነት ማይለየን የድንግል ማርያም በረከት ከሁላችን ይሁን። አሜን። እንግዲህ ዛሬ በማለዳው የሰበሰበን አምላክ የተመሰገነ ይሁን። በዛሬ ዕለት የምንመለከተው የእግዚአብሔር ቃል ይህ ነው፣ ጻድቅ በእምነት በሕይወት ይኖራል። ዕብራውያን ምዕራፍ 10 ቁጥር 35 እንግዲህ ታላቅ ብድራት ያለውን ድፍረታችሁን አትጣሉ ብሎ ይጀምራል። ገና በጣም ጥቂት ጊዜ ነው፣ ሊመጣ ያለውን ይመጣል፣ አይዘገይምም ጻድቅ ግን በእምነት ይኖራል። አምላካችን የተመሰገነ ይሁን ሊመጣ ያለው ይመጣል አይዘገይም። እችን ቃል አስምሩባት። አያችሁ ወገኖች የክርስትና እምነት ማለት ስኬት ማግኘት ብቻ ማለት አይደለም፣ በመከራው ውስጥ ማለፍ ማለት ነው። እምነት ስናነሳ ከእምነት ጋር አብሮ የሚመጣ ፈተና አለ። ገና በጣም ጥቂት ጊዜ አለ ሊመጣ ያለውም ይመጣል ምን ነው የሚመጣው? መከራው፣ ችግሩ፣ ስቃዩ። ወገኖቼ ሁልጊዜ በመዳን ውስጥ እምነት ያስፈልጋል። እምነት ደግሞ ፈተና አለው። ሊመጣ ያለው ገና ይመጣል ነው፣ እንዳናፈገፍግ ነው። እንደውም ወረድ ብሎ ቃሉም እንዲህ ይለናል፣ ማንም ወደኋላ ቢያፈገፍግ ነፍሴ በርሱ ደስ አይላትም። እግዚአብሔር ነፍሴ ካለ እንግዲህ ፈቃዴ ማለት ነው፣ ደስ አይላትም። እኛ ግን ነፍሳቸውን ሊያድኑ ከሚያምኑትን ወደ ጥፋት ከሚያፈገፍጉት አይደለንም። ሃይማኖት መከራዎች የሉትም አንልም። ደስታ ነው ብቻ አንልም። አንዳንድ ሰው ቤተ ክርስቲያን የሚሄደው የዕለቱን ደስታ ለማግኘት ብቻ ነው። አይደለም ልታምኑ ብቻ አልተጠራችሁም፣ መከራን ልትቀበሉ እንጂ እምነት መከራን የሚያመጣ ነው። በሉቃስ ወንጌል ምዕራፍ 17 ቁጥር 1 ላይ ስንመለከት አንድ ጊዜ እያስተማራቸው እያለ ደቀ መዛሙርቱ ራሳቸው ጌታ ሆይ እምነት ጨምርልን፣ አሉት። እሱም ላመነ ጥቂት የሰናፍጭ ቅንጣት ያህል እምነት ያለው ቢኖር ይህን ተራራ ይነቅላል። ጥቂት እምነት እግዚአብሔር ለሁላችን ይህን ይስጥ። አማኝ ማለት መከራዎች እንደሚመጡ ማመን ማለት ነው። መከራዎች እንደሚመጡ ምናምን ከሆነ እንሻገራለን። አብርሃም አመነ፣ እምነቱም ጽድቅ ሆኖ ተቆጠረለት ይላል አመነ በሚለው ውስጥ ብዙ መከራዎችን አይቷል። አብርሃምን ስንመለከት እኮ መጀመሪያውኑም አብርሃም አባቱ ጣዖት ሻጭ የነበረ ነው። እሱም ለአባቱ እየተላላከ ጣዖት የሚነግድ የነበረ ነው። አንድ ቀን ወደ ቤቱ ሲመለስ ከሰማይ ድምጽ ሰማ። አብርሃም አለው። አቤት ብሎ ሲመለከት ምንም የለም። እኔ ሰማይና ምድር የፈጠርኩ አምላክ ነኝ እና ከዘመዶች መካከል ተለይተህ ውጣ ያለምንም ቀብድ ያለምንም መያዣ አምላኩን ታምኖ ከሞቀው ከደመቀው ቤቱ በሰላም ከሚኖርበት ምንም ካላጣበት እግዚአብሔርን አምኖ አንድ በትር ይዞ ወጣ። እንግዲህ አብርሃም ማለት ይሄ ነው። ወንዝ አካባቢ ጋር ሲደርስ በንፋስ ሽውታ አስደነገጠው፣ እንደው ወደቀ። የት ነው ያለው አለ። አይዞህ አምላክ ነኝ እኔም ታምን ወጣልና፣ ዘርህን እንደ ምድር አሸዋ አበዛዋለሁ። የሚገርመው በዚህ መልክ የተጠራው አብርሃም ከእምነቱ የተነሳ ከድንግል ማርያም የሚወለደው ኢየሱስ ክርስቶስ የአብርሃም ዘር ተባለ። ዛሬ እኛ የአብርሃም ልጆች ነን። አብርሃም በእምነቱ የጸደቀ፣ አምላኬ ነው፣ ፈጣሪ ነው፣ ሰማይና ምድር ያስገኘ ነው ብሎ ያለምንም ምልክት ወጣ አብርሃም። እስከ ዛሬ ድረስ በእምነቱ ጽድቅ ሆኖ ተቆጠረለት አብርሃም። እንደሚለው ለሙታን ሕይወትን የሚሰጥ የሌለውን እንዳለ አድርጎ የሚቆጥር እግዚአብሔር የተመሰገነ ይሁን። እንዲህ ነው የሚለው። አብርሃም እግዚአብሔርን ምውት የሆነውን የሳራን ማይጸንና የራሱን የደከመውን አካል ልጅ ታገኛለ ሲለው ሳይደክም በእምነት ተቀበለ። አብርሃምም እምነቱ ጽድቆ ነው ተቆጠረለት። እምነት ማለት ያለምንም ማስረጃ የማናየውን አምላክ የማንዳስሰውን አምላክ ታምኖ መውጣት ማለት ነው። ዛሬ በዚህ ስፍራ የተሰበሰባችሁት ማንን አምናችሁ ነው ቢባል፣ ምንም ጥያቄ የለውም። እግዚአብሔርን አብሔርን የእግዚአብሔር ቤት ስለሆነ አምነን ነው የወጣ ነው የምትሉት። ታዩታላችሁ? አታዩትም። ዳሱታላችሁ? አዳስሱትም። ግን አመናችሁት። እምነት ማለት ሳይታይ እግዚአብሔርን አለ ብሎ ማመን ማለት ነው። በመከራም ጊዜ በጨለማም ጊዜ እግዚአብሔር አለ ብሎ ማምለክ አና ፈገፍ ግም እኮ አለ ሐዋርያው ቅዱስ ጳውሎስ። ሊመጣ ያለው ይመጣል የግድ ነው። የተመቻቸን ኑሮ ብቻ አንጠብቅ፣ የስኬት ኑሮን ብቻ አንጠብቅ። ፈተናዎች ይመጣሉ። የምጥ መጀመሪያዎች ላይ ነው ያለ ነው። ግን ጻድቅ በእምነት በሕይወት ይኖራል። አምላክ የተመሰገነ ይሁን። ጨለማን አላውቅ በጉዞ በሕይወቴ ሁሉ ነመሪኤ ተጓዝኩኝ፣ ሌቱን በብርሃን በአንተ አየሁኝ መቻገር ጨለማን ቢሆን ጨለማው ብርሃን ነው። ማንም ሰው እኮ እግዚአብሔር አለ ብሎ ያምናል። ማመን እኮ ቀላል ነው። ሃይማኖተኛ መሆን እኮ ቀላል ነው። ሁላችሁንም ብጠይቅ ዛሬ ከኔ ጀምሮ አምናለሁ እግዚአብሔር ነው የምንለው። መከራውን የሚቋቋም በመከራው ውስጥ መኖሩን ህሉናውን የሚያረጋግጥ ነው ክርስቲያን ማለት፣ ችግሩን ቢመጣ ከችግሩ አልፋለሁ ብሎ መከራው ቢመጣ መከራውን ያሳልፈኛል ብሎ ማመን ነው። በሕይወት መኖር ማለት እምነት እኮ ሞት አምነት እስከ ማለት ድረስ መጸለይ የሚቻል መሆን መጽሐፍ ቅዱስ ይነግረናል። አንሰብካችሁም እንጂ ሄኖክ ሞትን እንዳይ በእምነት ተወሰደ ይላል በምን በእምነት በቃ አለመሞት የእምነት መብቱ ነበረ ሄኖክ እምነት አልሞትም እስከ ማለት እናንተ በሽተኛ ይፈወሳል የሚለው ብቻ ይደንቃቸዋል እሱማ በእጁ ነው ያለው እምነትሽ አድኖሻል አለም ያችን ሴት እምነት ያድናል ብቻ አይደለም አልሞትም ማለት ያሰኛል ማለት ነው በሄኖክ እንዳየ ነው እግዚአብሔርም ስለወሰደው አልተገኘም ምክንያቱም ሳይወሰድ እግዚአብሔርን ደስ እንዳሰኘ ተመስክሮለታልና። ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። እምነት ሲባል ደግሞ መከራዎች ቢመጡም ችግሮች ቢመጡም ሳናጉረመርም አምላክ ያድናል ብሎ በሙሉ ተስፋ ማመን። ዛሬ እኮ በምድራችን ላይ የምናየው እንደ አዳምና እንደ ሔዋን አንዱ በአንዱ ማሳበብ፣ እሱ ከሞት አያድንም። እሳቸው ናቸው እሱ ነው እሷ ነች ብሎ መናገር ተገቢ አይደለም። በእምነት ውስጥ እኔ ነኝ ማለት የኔ እምነት ጎደሎነት ነው ብሎ መነሳት። ማመን እኮ የሚባል እኮ ሰይጣንም ያምናል። እንደውም የሰይጣን እምነት የሚገርማችሁ ይንቀጠቀጡማል ይላል። እምነት ደስ የሚያሰኘው በመከራው ጭምር ወገኖቼ። የእግዚአብሔርን ተስፋ የሚጠባበቁ አያፍሩም ይላል መጽሐፍ ቅዱስ። አናንያ አዛርያ ሚሳኤልን ተመልክተን የለም እንዴ ናቡክድንጾር እሳቱን እያሳያቸው ወጣቶች ናቸውና ይፈራሉ ብሎ አሁንስ እንዴት ነው? ዛሬም የሰማዩን አምላክ ነው የምታምኑት አላቸው። አዎ ዘገብረ ሰማየ ወምድረ ከያነ ያድህነን እምውስተ እሳት ከሚን ቦለቦለው ከሚን ቦገቦገው እሳት ያድህነን ዘንድ እነሆ እግዚአብሔር ይቻለዋል። ወዲያውኑ ከነሰናፊላቸው ከነጨርቃቸው ወደ እሳት ከተቷቸው። የእሳቱን ኃይል እምነታቸው አጠፋ። እሳቱ ይነዳል ይንቦለቦላል ይንቦገቦጋል ይታያል እሳቱ ይታያል እኮ ግን ምን የለውም ኃይል በምን ጠፋ በእምነት እምነት የእሳትን ኃይል ያጠፋል እግዚአብሔር የተመሰገነ አዎን አመስግኑት ከፍ አርጉና አመስግኑት ድገሙ ክብሩ እሱ ይሰድ ክብር ለስሙ ይሁን ይገርማል እሳቱ ይነዳል እንዴም ናቡከደነፆር ሲናገር ምን አለ? እሳቱ ተቀጣጥሎ እያዩ ሶስት አድርገን ጥለናቸው አራት የሆነ ይመላለሳሉ። ለካም መዝሙር ጀምረዋል እዚያው ውስጥ። የእሳቱ ኃይል ጠፋ በእምነታቸው። ያችን ሴት አላያቸዋትም እንዴ? ባሌ ባሪያህ እግዚአብሔርን ይፈራል አለች። በመፍራት ውስጥ እምነት ነበረው። በባንክ ውስጥ አካውንት የሌለው ኤልሳ ሄደ። ባሌ ባሪያህ እግዚአብሔርን ይፈራል። እግዚአብሔርን በፍራት ሆናችሁ ተገዙት። ስናውቀው ስናምነው በፍርሃት አክብረነው እንገዛለን። እሱ ነው የነገረችው ለኤልሳ። ኤልሳ ምንድን ነው ያለው? እምነቱ እዛ ቤት ውስጥ ሙሉ ስለሆነ ልጆችሽ ለባሪነት አሳልፎ አይሰጡም አይሸጡም። ነገር ግን በአካባቢ ያለውን ማሰሮ ፈልጊ። ባዶ ማሰሮ ብቻ ነው የሚያስፈልገው። እምነት ሲኖር ማሰሮ ሙሉ ሲሞላ፣ ዘይቱ ግን አላለቅም ይላል። በረከቱ ብዙ ነው። ምሕረቱ ቸርነቱ ብዙ ነው አምላካችን። ጻድቅ በእምነት በሕይወት ይኖራል። እኛ እምነታችንን የሚፈትን ሰይጣን ዛሬ በየዕለቱ ታጥቆ ይነሳል። እንዲያውም ሰይጣን ሊያበጥራችሁ ለምነ ይላል። ምንድን ነው ማበጠር ማለት? እምነታችንን ከውስጥ ለመውሰድ እነስ ሲጎለን እንወርቃለንና ጥቂቷን እምነት ለመውሰድ ሰይጣን ሊያበጥራት፣ ሊለያት ሁልጊዜ ይለምናል። ጌታችን ኢየሱስ ክርስቶስ ምሳሌ ሲሰጥ ነው። እግዚአብሔርን እመኑት። ጻድቅ በእምነት በሕይወት ይኖራል። ከሙታን መካከል መነሳቱን በልብህ ብታምን በአፍህም ብትመሰክር አምላኬ መድኃኒቴ ኢየሱስ ክርስቶስ ስለ እኔ ሞተ፣ ተሰቀለ፣ ተገረፈ፣ ተነሳ፣ ስለ እኔ ሙስና መቃብርን አጥፍቶ ተነሳ ብለህ ብታምን ትድናለህ ነው። ዛሬ እያየነው አናምንም፣ እየሰማነው አናስተውልም። ዛሬ በቅዳሴ ላይ የምናነሳው በጸሎቱ የምንጠቀምበት ተዘከረኒ እግዚኦ በውስተ መንግስት ከያለው በቀኙ የተሰቀለው ሽፍታ፣ በግራ ያለው ይሰድበው ነበረ ይላል። በቀኙ ያለው ግን አንድ ነገር ተገለጠለት። ለኛ የሚገለጥልን አይኖቻችን ይከፈቱ። ራቁቱን የተሰቀለው ጌታ እንኳን መንግስት፣ ሊኖረው ይኖራል ተብሎ ሊታሰብ ራቁቱን ሆኖ ይሰቃያል፣ ተጠማሁ ይላል፣ ሰባቱን ጩኸቶች ይጮኻል። ያ በቀኝ የነበረው ምን አለው? ጌታ ሆይ በመንግስት አስበኛለሁ። እንኳን መንግሥት ሊኖረው ዳ ራቁቱን በቀራኒው የተሰቀለ እያየው በመንግሥትህ አስበኛለሁ ይሄ ነው እምነት ማለት እንዲህ አገኛለሁ ብለን ሳንል ወደ ቤተ መቅደስ ስንመጣ እድናለሁ ብለን ነው በቃ ተፈውሻለሁ ብለን ነው ያለመጨበጫ ያለማስረጃ ያለቀብድ አያችሁ ራቁቱን የሆነውን አምላክ ምን አለው? በቀኝ የተሰቀለው ምን አለው በመንግሥትህ አስበኛለሁ? ጌታም እውነት እልሃለሁ ዛሬ ከኔ ጋር በገነት ትኖራለህ። ደስ አይልም? የአምላክ ጨርነቱ የአምላክ በረከቱ የማይንቅ የማይተው ከልብ የሹትን ከልብ የፈለጉትን የሚያድን ጌታ ሽፍታውን ቋንጃ ሲቆርጥ ሲዘርፍ የኖረውን ሽፍታ ዛሬ በገነት ከኔ ጋር የመጀመሪያው ተቀዳሚ ገነት ገቢ የሆነ የእግዚአብሔር ምረት በረከት በኛም ላይ ይሁን። እምነት ማለቴ ቤተክርስቲያን እኮ የምንመጣው እምነትን ለማሳደግ ነው። ሰው እምነቱ ካለ ጻድቅ በእምነት በሕይወት ይኖራል። ለነፍሳቸው ያልተሳሱትን ውበት ያላስጨነቃቸውን እነ ቅድስት አርሴማን እኮ የምናከብራቸው በዚህ ምክንያት ነው። ዛሬ በማለዳ የመጣ ነው እምነታችን እንዲጸናን። ስለዚህ እኛም በዚች ማለዳ ዛሬ መተን ተሰብስበን ያለነው አንድ ያምን ነው። ኃይል አለ ከምንፈልገው በላይ የሚያስፈልገንን ያውቃል። ከምንጠይቀው በላይ የምንጠይቀውን ያውቃል። አትረፍፎ ይሰጣል። እምነት፣ ስለዚህ ጻድቅ በእምነት በሕይወት ይኖራል። ሊመጣ ያለው የግድ ይመጣል ነው። መከራዎች ቢመጡ፣ ችግሮች ቢመጡ፣ ጥማት ቢመጣ፣ ረሃብ ቢመጣ፣ መታረዝ ቢመጣ፣ ማን ከክርስቶስ ፍቅር ይለየኛል እንዳለው ሐዋርያው። እግዚአብሔር አምላካችን በሕይወታችን ዘመን ሁሉ እምነታችን እንዲጠነክር እንዲረዳን የእሱ ቅዱስ ፈቃዱ ይሁንልን። ወስብሐት ለእግዚአብሔር።